የተከበራችሁ አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችን ቆዩ። ወደ ቀዳሚው ዜናችን ስናልፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በበርካታ ምዕመናንን በሚያሳትፉ የኢኮኖሚ እንቅስቃሴዎች ውስጥ ልትሰማራ እንደሚገባ ተጠቆመ። ያረካል አድማሱ ዝርዝሩን እንደሚከተለው ያቀርበዋል። በኢኮኖሚ ጠንካራ አቅም መፍጠር ለበርካታ ችግሮች መፍትሄ የዘርፉ ምሁራን ጽፈዋል። በዚህ ረገድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምቅ አቅም ቢኖራትም የአቅሟን ያህል እየተንቀሳቀሰች ነው ለማለት አያስደፍርም። የኢኮኖሚ ዘርፎችን በውል ለይቶ አንዱ ለሌላው ግብአት እንዲሆን በመስራት በኩልም ቤተ ክርስቲያናችን የሚቀርባት የቤት ስራዎች አሉባት። ተቋማት በደንብ የትምህርት ተቋሞቻችን በደንብ ሪሰርቹ ላይ ኮሌጆቻችን ቢበረቱ፣ ፕሮጀክቶችን መንደፍ ብንችል፣ የሰው ኃይል ችግር የለብንም ብያለሁ። ኢኮኖሚካል ፕሮብሌም የለብንም። እያንዳንዱ ደብር ለምሳሌ፣ በአንድ ክፍለ ከተማ ውስጥ 50 ደብር ካለ እያንዳንዳቸው ድርሻ ሁለት ሁለት ሚሊዮን ብር ኮንትሪቢዩት ቢያደርጉ በመቶ ሚሊዮን ብር አንድ ምን የመሰለ ጋርመንት መስራት ይችላሉ። ያ ጋርመንት ውስጥ በትንሹ እስከ 3000 ሰው የምትይዝበት ጋርመንት ነው። ይሄ ማለት የኦርቶዶክስ ልጆች ከስራ አጥነት አወጣቸው ማለት ነው። ቤተክርስቲያናችን በልዩ ልዩ የኢኮኖሚ ዘርፎች በተደራጀና በተቀናጀ መልኩ የልማት እንቅስቃሴዎች ብታደርግ አድባራትና ገዳማቶቿም ከንዋይ ልመና የመውጣት እድል አላቸው። ከዚህ ባለፈም ቤተክርስቲያናችን ግዙፍ የኢኮኖሚ መስኮች ውስጥ በስፋት በተሰማራ ምእመኗ ብሎም አገልጋዮቿ የኢኮኖሚ ነጻነት እንዲኖራቸው ማድረግ ትችላለች። የኢኮኖሚ ነጻነትን ስትፈጥር ደግሞ ስራ መስራት አለብህ ነው። ቅዱስ ጳውሎስ እኮ ይሄንን ነው ያለው። አንዳች በእናንተ ዘንድ አልከበድኩባችሁም አይደለም ያለው? እኛ በሁሉ ነገራችን ምእመኑን አልከበድ ነው። እግዚአብሔር ባያስችል፣ ከአገልግሎት ሰዓታችን ውጭ ያለው የት ነው ያለው? ምን እየሰራንበት ነው? ልናመርትበት አንችልም? ይሄ ነው እኮ ባለ ሌሎቹ እህታ አብያተ ክርስቲያናት ውስጥ የምናየው ን። ለምንድን ነው ስለ ልጆቹ እድገት የሚጨነቀው ካህን ለምንድን ነው ስለ ባለቤቱ ስራ መኖርና አለመኖርን የምትጨነቀው? ይሄ ማድርሻ ነው። ይሄ ሁሉ የሚመለሰው ኦርቶዶክሳዊ ኢኮኖሚ በመገንባት ውስጥ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኦርቶዶክሳዊ ኢኮኖሚ የራሷን በጎ ልምዶች ሰንቃ ከሌሎች አሃት አብያተ ክርስቲያናት ተሞክሮን ቀስማ በሀገር ውስጥና በውጭው ዓለም ያሏትን ገዳማትና አድባራት አቀናጅታ ዘመን ተሻጋሪ የኢኮኖሚ ስራዎችን እንድታከናውን ይጠበቃል። በሰሜን ሸዋ ሀገረ ስብከት በጣር ማበር ወረዳ የሚገኘውን የደብረ ሲና ደብረ ምህረት ቤተ ክርስቲያን ህንፃ ግንባታ ለማጠናቀቅ የገቢ ማሰባሰቢያ መርሃ ግብር በቦሌ ደብረ ሳሌም መድኃኔዓለም ቤተ ክርስቲያን ተካሄደ። ሰናይት ባንተ ዝርዝሩን እንደሚከተሉት ታቀርበዋለች። የሰሜን ሰሜን ሸዋ ሀገረ ስብከት በርካታ አድባራትና ገዳማት የሚገኙበት ሀገረ ስብከት ነው። ከነዚህ አድባራት መካከል አንዱ ደግሞ ብዙ አልተነገረለትም የተባለው የደብረ ምህረት መድሃኔ አለም ቤተ ክርስቲያን ይጠቀሳል። በደብሩ ግንባታው ከተጀመረ ረጅም ዓመታትን ያስቆጠረውን ህንፃ ቤተ ለማጠናቀቅ በቦሌ ደብረ ሳሌም መድሃኔ አለም ቤተ ክርስቲያን በተዘጋጀ ገቢ ማሰባሰብ መርሃ ግብር ላይ የሀገረ ስብከቱ ሊቀ ጳጳስ ብፁ አቡነ እና ና የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ሐዲስ ቀሲስ ነቃ ጥበብ አባቡ የሀገረ ስብከቱ የተለያዩ የስራ ኃላፊዎች ና ጥሪ የተደረገላቸው እንግዶች ተገኝተዋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ ብጹዕ አቡነ ቀለሚንጦስ አባታዊ መልእክት አስተላልፈዋል። ቤተ ክርስቲያን ቤቱ የእኛ ቤት ነው፣ እኛም የሱ ቤት ነን። እና ይህንን ላሁን ለመስራት ተሳትፎ ያደረጋችው አባቶችና ወንድሞች እህቶችና እናቶች ሁላችሁም፣ የሚዲያም አካላት ሁሉም ማድረግ የሚቻለው አምላካችን ሁላችንንም በፍቅሩ ስቦ በረዴቱ ጠቁቆ ወደዚህ ለስራ ደረሰ። ምስጋና ለሱ ይሁን። እንደምን አላችሁ? እንደምን አላችሁ? አዎ እግዚአብሔር አምላካችን እንግዲህ በተለያየ መልኩ እንደዚህ ጉባኤ እያዘጋጀ ማለት ነው የእኛን ህይወት ይጎበኛል። የእኛን ህይወት ያያል። ለቅድስና ያበቃናል፣ ይባረከናል፣ ይቀድሰናል። የተዛባ ይኑራችንን ያስተካክላል፣ የባዘነውን ይመልሳል። አምላካችን ምክንያት ግን አለው እና ይሄ አሁን ደግሞ ያለንበት ራሳችን ነው። እኑ እግዚአብሔር ቤት እንስራ ነው የሚለው ግን እምኑ እንሰራ ነው። እኛ ራሳችን እንሰራ ነው እግዚአብሔር ቤቶች እኛ ነን፣ ማህደሩ እኛ ነን፣ ቤቶቹ ማለት ነው። እኛ እንሰራ ነው እግዚአብሔርን በሰራን ቁጥር እኛ ራሳችን እየተሰራን ያለ ነው ማለት ነው። ህንፃውን ነው የምንለው እኛ ደግሞ ህንፃ እግዚአብሔር ነን፣ ህንፃ መድኃኒዓለም ነን ማለት ነው እና ህንፃውን እንሰራለን እያሉ ስንንቀሳቀስ በራሳችን እየተሰራን ነው ማለት ነው። ደብሩ የጀመረውን ህንፃ ቤተክርስቲያን ለማጠናቀቅ በአዲስ አበባ የሚገኘው ንዑስ ኮሚቴና በደብረ ሲና ያለው አብይ ኮሚቴ በጋራ እየሰሩ እንደሚገኙም ተነግሯል። ከ2010 ጀምሮ በተለያዩ ምክንያቶች የዘገየው ግንባታን ለማጠናቀቅ የመሰረት ስራው ተጠናቆ ለቀጣይ ግንባታ እንቅስቃሴ ላይ መሆናቸውም ነው የተገለጸው። ንዑስ ኮሚቴው የተቋቋመው ገና አሁን በ2017 ነው። እስካሁን የነበረው በአብይ ኮሚቴው ነው። አብይ ኮሚቴው ደግሞ ከአካባቢው ህብረተሰብ የተውጣጣ ነው። የአካባቢው ህብረተሰብ ደግሞ ያለው አቅም ውስን ነው። ስለዚህ ሰፋ ያለ ስራ ለመስራት አልተቻለም ነበረ። ስለዚህ አሁን የቤተ ክርስቲያኑ ምናልባት ከመሰረት ላይ ያሉ ስራዎች ካልሆነ በስተቀር በጣም አብዛኛው ስራ ገና ወደፊት እግዚአብሔርን ተስፋ አድርገን በሰፊው እንሰራለን ብለን የምናስበው ከዚህ ጉባኤ በኋላ ባለው ግብዓት ነው። እስካሁን ያለው ብዙም ይህን ያህል ተሰርቷል ማለት ይከብዳል። ያው ግራውንድ አለው ከግራውንዱ አሁን ግራውንዱን ጨርሰን ከግራውንዱ ያለውን ነገር ስላጉን አድርገን አዋና ሆናል ነው የኢስላም ኮንክሪት ሙሌት ያለ ነው። አሁን የመሰረት ስራ ጨርሰን ወደ ኮሎን ጀምረናል። እና ብዙዎቹን አግኝተናል፣ ማቴሪያሎች አሁን አንዳንድ ጠጠር፣ ሲሚንቶ፣ ብረቶች፣ አንዳንድ ነገር ስለሚቀሩን የጣራ ስራዎች አሉ። እነዚህን ነገሮች ያው ቀለም ስራ አለ። ያው እነዚህ ብዙ ገንዘብ ስለሚፈልግ ኦልሞስት ከ10 ከ20 ሚሊዮን ያላነሰ ብር ያስፈልገናል። ሰው አቅሙን የቻለውን በብረት በጉልበት በሀሳብ ይህን ብታደርጉ የሚለን ካለ ስልካችን አለ። የገቢ ማሰባሰቢያ እንትኑ ላይ ባጇችን ላይ ስላለ በዚህ አካውንት ማስገባት ይችላሉ። የደብረ ምሕረት መድኃኔ ዓለም ቤተ ክርስቲያን በ1937 ዓ ም የተመሰረተ ሲሆን በርካታ ሊቃውንትን ለቅድስት ቤተ ክርስቲያን ያፈራና በማፍራት ላይ ያለ መሆኑም ተገልጿል። በፈዋሽ ጸበሉም ለበርካታ ምእመናን ድህነትን እየሰጠ የሚገኝ መሆኑም ነው የተገለጸው። ብዙ ሊቃውንቶች የሚፈልጉበት ቦታ ሆኖ አይደለም እንደተባለው፣ ብዙ አሉ እንደተባሉ ቤተክርስቲያኖች አሉ። ይሄ ግን የደብረ ሲና የደብረ ምሕረት መድኃኔ ዓለም ቤተ ክርስቲያን ላሉት አይደለም። ለዚያ ወረዳ ቀርቶ ለሰሜን ሸዋ ቀርቶ ሌሎቹም መጋቢ ነው። መጋቢነቱ ምንድነው? ያቋቋም የቅኔ፣ የዜማ፣ የቅዳሴ ሁሉም የሚፈልቅበት ያ ቦታ በመሆኑ ከዚህም አንጻር እስቲ ያለም ህዝብ ሆነ ሁሉም የወቀውና የታሪካዊ ቦታ ነው የሚጎበኝ ቦታ ነው። በሰሜን ሸዋ ሀገር ስብከት ካሉ ታሪካውያን ስፍራዎች ታሪካውያን ቦታዎች የሊቃውንት መፈለቂያዎች አንዱ ደብረ ሲና እና አካባቢው ነው። ይህ ደብረ ሲና በመጽሐፍ ቅዱስ ላይ ባለ የእግዚአብሔር ቃል የተሰየመች የእግዚአብሔር ከተማ ናት። ጂኦግራፊ አቀማመጧም ራሱ ደብረ ሲናን እንደሚመስል የታሪክ ምሁራን ያስረዳሉ። ቦታውም ያስረዳል። እንዳልኳችሁ ያ ቦታ የነ አለቃ ተሰማ መገኛ የነ ሊቀ ካህናት ክንፈ ገብርኤል አልታየ መገኛ የነኔታ አሰግደው መገኛ ድንቅ የታሪክ ስፍራ ድንቅ የሊቃውንት መፍለቂያ ቦታ አምባ ነው። አዲያ በዚያ ደግሞ የራሱ የመድኃኔ ዓለም ቤት በብፁዕ አባታችን ፈቃድ እየተሰራ ነው ያለው። እግዚአብሔር የወደደው እግዚአብሔር የመረጠው እግዚአብሔር የጠራው እግዚአብሔር የፈቀደለት የእግዚአብሔር ቤት ይሠራል። በምሥራቅ ሸዋ ሀገረ ስብከት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መጋቢት አምስት ቀን የሚከበረውን የጻድቁ ዓመታዊ በዓልን ምዕመናን መጥተው እንዲያከብሩ የገዳሙ አባቶች ጥሪ አቀረቡ። መምህር ጌታቸው በቀለ ዝርዝሩን ይመለከተዋል። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በኢትዮጵያ ከሚገኙት ጥንታዊ ታሪካዊ ገዳማት አንዱ ነው። ገዳሙ በየዓመቱ መጋቢት አምስት ቀን የጻድቁን በዓለ ዕረፍት በታላቅ ድምቀት ያከብራል። በዘንድሮም ገዳማውያኑ እንደገለጹት ወደ ገዳሙ የሚያስኬደው መንገድ በመስተካከሉ አካባቢውም ሰላሙ የተጠበቀ በመሆኑ ምዕመናን መጥተው እንዲያከብሩ ጥሪያቸውን አስተላልፈዋል። ገዳማችን በአሁኑ ሰዓት ከሞላ ጎደል ጥሩ ሰላም ያለው የሚባል ገዳም ነው ሰዎችም እንግዶችም እየወጡ እየገቡ በሰላም ይኖርበታል። ጸጥታው በጣም ደና ነው። ምንም የሚያሰጋ ነገር ስለሌለው ችግርም ስለሌለው ክብረ በዓሉ ለማክበር ያው ገዳሙም ዝግጅት አድርጓል። ህዝቡ ለመቀበል ህዝቡ ለመቀበል ገዳሙ ቅድመ ዝግጅት አድርጎ ጨርሰዋል ማለት ነው። እንግዲህ መጋቢት አምስት የሚከበረው የአባታችን ክብረ በዓል የአባታችን የረፍታቸው በዓል ነው። አባታችን ገብረ መንፈስ ቅዱስ ለብዙ ዓመታት የተጋደሉበት ዝቋላ ገዳም መቶ አመት በባህር ውስጥ ተዘቅዘቀ የጸለበት ገዳም ነው። ያንን ገዳም ህዝበ ክርስቲያኑ እየመጣ እንዲጎበኙ የቃል ኪዳን ተካፋይ እንዲሆን እናስባለን፣ ጥሪ እናደርጋለን። ከዚህ በፊት የነበረው ችግርና አንዳንድ መከራዎች አልፈዋል። አሁን ምንም ስጋት ስለሌለው ህዝበ ክርስቲያኑ ያለምንም ጥርጥር ያለምንም ስጋት መቶ እንዲሳለም ጥሪ እናቀርባለን። እንግዲህ ያው በዓሉ መጋቢት አምስት ለሚከበረው በዓል በቅድሚያ ያው አካባቢው ሰላም እንዲሆን ወደ መንግስት አካላት ሄዶ በመነጋገር ሰላሙ እንዲጠነክር በማድረግ ላይ ነው። ከዛም በመቀጠል ደግሞ ያው መንገዱን አስጠርጎ ወደ ዳገቱ ከፍ ከፍ ያሉ መኪናዎች ገዳሙ ድረስ እንዲሄዱና ገዳሙን እንዲያዩ በማድረግ እና በበለጠ ጸጥታውን፣ ሰላሙን በስተንት እያስተካከለ ነው ያለው። ያው መጋቢት አምስት እንግዲህ አባታችን አቡነ ገኖስ ቅዱስ የረፍታቸው መታሰቢያ በዓል ነው። በዛ መሰረት ነው እየጥቅም የሚከበረው እና መናንያው የጻድቁ አባታችን የአቡነ ገኖስ ቅዱስን የረፍታቸውን በዓል መጥተው ቃል ኪዳኑን እንዲቀበሉ፣ በረከቱን እንዲያገኙ፣ በገዳሙ ያሉት አባቶች መነኮሳትንም እንዲጎበኙ፣ የቃል ኪዳኑም ተሳታፊ እንዲሆኑ ነው የምንመኘው። ገዳማውያኑ ከዚህ በፊት በገዳሙ ላይ በተፈጠረው ችግር የተነሳ በሀገር ቤትም ሆነ በውጭ የሚኖሩ ምዕመናን ለመናንያኑ ባደረጉት ድጋፍ ምስጋናቸውን ገልጸው በአሁኑ ወቅትም ገዳሙ በዓሉን በታላቅ ድምቀት ለማክበር እንግዶችንም ለመቀበል ከፍተኛ ዝግጅት እያደረገ ይገኛል። ምዕመናንም መጥተው በዓሉን እንዲያከብሩ፣ ቦታው እንዲጎበኙ፣ የጻድቁ ቃል ኪዳን ተሳታፊ እንዲሆኑ ገዳማውያኑ ጥሪያቸውን አስተላልፈዋል። ህዝበ ክርስቲያኖች ለዚህ ገዳም ብዙ አስተዋጽኦ አድርገውለናል ከአሁን በፊትም ማለት ነው እና በዚህም አጋጣሚ እግዚአብሔር አምላክ ፈቃዱ ሆኖ ለዚህ ገዳም በተቻለ መጠን እርዳታ ያደረጉትንም ያሰቡትንም ጭምር እናመሰግናለን፣ ገዳሙ ያመሰግናል። አባታችን ገብረ መንፈስ ቅዱስ በቦታቸው ላይ ያለውን ችግር ህዝበ ክርስቲያኑ ለዚህ ለገዳሙ ያደረገው አስተዋጽኦ ምን ጊዜም የማይረሳ ነው፣ በህሊናችን ተቀርጾ የሚኖር ነውና አሁንም ደግሞ ህዝበ ክርስቲያኑ እዛ ቦታ ላይ መጥቶ በዓሉ ሲያከብር ለመናንያኑ ትልቅ የህሊና ድጋፍ ነው። አለን ማለት ከጎናችን መቆም ነውና መጣችሁ በዓሉ እንድታከብሩ፣ ቦታውንም እንድትጎበኙ፣ የአባታችንም የክብረ በዓላቸው ቦታ መታሰቢያቸውን ቃል ኪዳን ተካፋይ እንድትሆኑ ጥሪ እናቀርባለን። በአገር ውስጥ ያሉ፣ በውጭ አገር ያሉ ህዝበ ክርስቲያኖችን በሙሉ እግዚአብሔር አምላክ ይጠብቅልን። ባለፈው ዓመት የነበረውን መከራና ስቃይ የአባቶችን ሞት በተመለከተ ብዙ ድጋፍ ያደረገው ህዝበ ክርስቲያኖችም አሉ። የሚዲያ አካላትንም በዚሁ አጋጣሚ የላምና ክርስቲያን ልንልና እናመሰግናለን። እና መልክታችን ይሄነው ነው፣ ጥሪው እንድታከብሩን እናሳስባለን ማለት ነው። እንግዲህ ይሄ አደጋው ከደረሰ ጀምሮ ብዙ ምእመናን ለገዳሙ እየረዱ ነው። ገዳሙ እንዳውም በብዙ ነገር ተቸግሮ ነበረ። በኢኮኖሚም ተቸግሮ ነበር፣ በድመድናገጡም ተቸግሮ ነበር ግን ምእመናን ናቸው። አይዟችሁ በእርቱ ጽኑ በማለት ካላቸው ዛሬ ችግር በሆነበት ወቅት ሁሉ ነገር ለራሱ አስቸጋሪ በሆነበት ከዛ እየቀነሱ እየረዱን፣ በእህልም፣ በገንዘብም በማቴሪያልም እየረዱን እስካሁን ቆይተዋል። በተለይ በውጭ ዓለምም ያሉ በሰው ሀገር በተንገላቱበት ሀብት ንብረት እለት ከሚያፈሯት እለት እለት እየሰጡን እስካሁን ድረስ አሁን በዚህ ዓመት የቀለ መሸመቻ ትንሽ ቸግሮን ነበረ። ያው አሁን ከውጭ ዓለም በማሳሰባችን ቀለባችንም እንድንረዳ አድርገውልናል። ከዕለቱም ከችግሩም ጊዜ ጀምሮ የተለያየ የእህልም እርዳታ ያደረጉልን በሀገር ውስጥም ብዙ ሚዲያዎችም የተለያዩ የረዱ ሰዎች አሉና እና እንግዲህ ያው በጻድቁ ስም እናመሰግናለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ባሉበት ቦታ ይጠብቁልን፣ በረከታቸው አይለይን፣ የአበው የመነኮሳት በረከት ይጠብቅልን ነው የምንለው። በሀገር ውስጥ ያሉ ምእመናን ህዝበ ክርስቲያን መንገዱ አስተማማኝ ስለሆነ ምንም ችግር ስለሌለው የጻድቁን በረከት እንድትካፈሉ በጻድቁ ስም እንጠይቃለን። በመጨረሻም የተክሌ አቋቋም አብነት የነበሩት መላከ ደብረ ዘይት አለቃ የማነ ብርሃን ስዩምን የሚዘክር የጸሎት መርሃ ግብር ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀጳጳስ በተገኙበት ተካሄደ። መምህር አቤል አሰፋ ዝርዝሩን እንደሚከተለው ያቀርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከታወቁ ስመጥር ሊቃውንት አንዱ የነበሩት መልአከ ደብረ ዘይት አለቃ የማነ ብርሃን ስዩምን የሚዘክር ሥርዓተ ጸሎት ለረጅም ዓመታት ባገለገሉበት በየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ተካሂዷል። በጸሎት መርሃ ግብሩ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ሊቀ ማእምራን የማነዘ መንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ መልአከ ሰላም ስዩም ወልደ ገብርኤል የኤካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ የአድባራት አስተዳዳሪዎች፣ ካህናትና ቤተሰቦቻቸው ተገኝተዋል። ታሕሳስ 29 ቀን 1918 ዓ ም በቀድሞ ሸዋ ክፍለ ሀገር አሌልቱ አውራጃ ሩፋ ማርያም ደብር የተወለዱት መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም የቃል ትምህርታቸውን በተወለዱበት ደብር የተማሩ ሲሆን ትምህርታቸውን በመቀጠል በኔባል ገብርኤል ከመምህር ጌታውን ኋላ ብፁዕ አቡነ ጢሞቴዎስ ከተባሉት ድጓና ጾመ ድጓን፣ በሰላሌ አውራጃ ስሬ መድኃኔ ዓለም ከመምህር ጥበቡ ደግሞ ቅኔን፣ መጻሕፍት አዲሳትና ብሉያት ትርጓሜን፣ እንዲሁም በሰሜን ወሎ መቄት ዲዳ ኪዳነ ምሕረት ከመምህር ጌራ ዝማሬና አቋቋምን በሰሜን ወሎ ዋርላ ሰለልኩ ሚካኤል ቤተክርስቲያን ከመምህር የኔታ ከበደ የደብረ አድባይ ቅዳሴ ትምህርትን ተምረው በመምህርነት አስመስክረዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም ትምህርታቸውን በመቀጠል በወሎ ደላንታ አምባየ ሚካኤል ከመምህር ወልደ ሰንበት የዝማሬ ትምህርታቸውን አጠናክረው ወደ ደቡብ ጎንደር ዙራምባ አቡነ አረጋዊ በመሄድ ዝማሬ ሞዋሲትን ተምረው አስመስክረዋል። ትምህርታቸውን በመቀጠልም የአቋቋም ትምህርታቸውን ከመምህር መንገሻ አጠናክረው በደብረ ታቦር የተክሌ አቋቋምን አስመስክረዋል። ከዚያም ወደ ኤንታ ጥበቡ ተመልሰው አቡሻህርን ተምረዋል። መልአከ ደብረ ዘይት አለቃ ይማነ ብርሃን ስዩም በደቡብ ወሎ ኤልሻማ መድኃኔ ዓለም ወንበር ዘርግተው ካስተማሩ ሊቃውንት መካከል አንዱ ነበሩ። በ1949 ዓ ም በቀዳማዊ አፄ ኃይለሥላሴ ንጉሠ ነገሥት ዘኢትዮጵያና በብፁዕ ቅዱስ አቡነ ባስሊዮስ መልካም ፍቃድ በደብረ ዘይት ቅዱስ ሩፋኤል ቤተ ክርስቲያን በመምህርነት ኋላም በአስተዳዳሪነት ተሹመው በመሄድ ደቀ መዛሙርትን አፍርተዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም በብፁዕ ቅዱስ አቡነ ተክለ ሃይማኖት የአውራጃ ቤተ ክህነት ስራ አስኪያጅ በመሆን አገልግለዋል። በየካ ደብረ ሳህል ቅዱስ ሚካኤልና በማይደረ ስብዓት ቅዱስ ልደታ ለማርያም አብያተ ክርስቲያናትም በአስተዳዳሪነት ሰፊ የልማት ስራዎችን ሰርተዋል። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመልአከ ደብረ ዘይት አለቃ የማነ ብርሃን ስዩም መታሰቢያ የጸሎት መርሃ ግብር ላይ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳል የሚለውን የዳዊት መዝሙር በመጥቀስ ቃለ ምዕዳን አስተላልፈዋል። በዚህም ቃለ ምዕዳን መልአከ ደብረ ዘይት አለቃ የማነ ብርሃን በዘመናቸው እግዚአብሔርን በሚገባው አገልግለው እንዳለፉ ገልጸዋል። አለቃ የማነ ብርሃን መታሰቢያቸው የሚደረግበት ዕለት ነው። ምንድነው? ከመጽሐፍ ቅዱስ እስመ መምህረ ሕግ ይሁብ በረከተ ወየሐውር እምኃይል ውስጥ ኃይል የሕግ መምህር በረከትን ይሰጣል ከኃይልም ወደ ኃይል ይሻገራል ብሎ ልበ አምላክ ዳዊት የተናገረውን ነው የምናስተውለው። የተከበሩ ዛሬ አለቃ የማነ ብርሃን ታላቅ የቤተ ክርስቲያናችን እንቁ ነበሩ። የቤተ ክርስቲያናችን አገልጋይ እንደነበሩ እኔ ክፍለ ሀገር ሆኜ ታሪካቸውን እሰማ ነበረ። በነበራቸውም ቁርጠኝነት ቤተ ክርስቲያኒቱን ሲጠብቁ፣ ሲያገለግሉ፣ ሲመሩ፣ ሲያስገለግሉ የነበሩ ታላቅ አባታችን ናቸው። መቼም ሞት አይቀርምና አገልግለው ወደ አገለግሎት ወደሚወዱት አምላካቸው ወደ እግዚአብሔር ሂደዋል። እግዚአብሔር አምላካቸውም የክብር ቦታ እንዳሳረፋቸው እናምናለን። ነገር ግን በዛሬ ዕለት ሞታን ይስዕሉ በእንተ ሕያዋን፣ ሕያዋን ይስዕሉ በእንተ ሙታን የሞቱት ስለ ሕያዋን ይጸልያሉ፣ በሕይወት ያሉት ደግሞ ስለ ሙታን ይማልዳሉ የተባለው በመጽሐፍ ቅዱስ የተቀመጠውን ያንን መመሪያ ለመፈጸም በዛሬ ዕለት ሰባተኛ ዓመት ይመስለኛል ልጆቻቸው እጅግ የተወደዱ ለቤተ ክርስቲያን አገልጋይ የሚሆኑትን ልጆቻቸውን ለቤተ ክርስቲያን ሰጥተው ወደ አምላካቸው ሂደዋል። የልጆቻቸው ዛሬ እጅግ በሚደንቅ ሁኔታ ሰባተኛ ዓመታቸውን መታሰቢያ አድርገዋል። ይሄ መታደል ነው። ለእሳቸው ትልቅ ረፍት ነው። እሳቸው ቢያርፉ፣ ስማቸው ግን አለ ለዘላለም ታሪካቸው ሲወሳ ይኖራል። በእንዲህ ሁኔታ መደረጉ እጅግ በጣም ደስ የሚል ነው። እኛም በዚህ በመሳተፋችን በጣም ደስ ብሎናል። የእሳቸው ታሪክ ቤተክርስቲያን ምንጊዜም ስታስታውስ ትኖራለች። እሳቸውም በገነት በአጸደ ነፍስ ሆነው ስለ እኛ፣ ስለ ሀገራችን ይጸልያሉ። የካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ መልአከ ሰላም ስዩም ወልደ ገብርኤል መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም በዘመናችን ለምንገኝ የመንጋው እረኞች አርአያነታቸው የጎላ ነው ብለዋል። አርአያነታቸው በጣም በምንና በምን እነሱን ደግመን መልሰን አናገኛቸውም። የቤተ ክርስቲያን ሀብቷ እንዲጠበቅላት፣ ሀብቱ እንዲሰፋ እንዲጠበቅ በአግባቡ እንዳይባክን ብክነት እንዳይኖር በአስተዳደር በደል እንዳይኖር ምእመናን መንፈሳዊ አገልግሎቱን በሚገባ ማግኘት እንዲችሉ ከምንም በላይ የወንጌል አገልግሎት እንዲስፋፋ ቅድም እንዳልኩት የአብነት ትምህርት ቤቱ እና ይሄ ለእኛ መቼውም የቀደሙ አለቆቻችሁን ወይም ደግሞ መሪዎቻችሁን መምህራኖቻችሁን ተመልከቱ የእነሱንም የሥራ ፍሬ እየተመለከታችው መልካሙንና በጎውን ነገር አድርጎ የሚል ቅዱስ መጽሐፍ ቃል አለና ለኛ ምሳሌዎቻችን ናቸው፣ አራዎቻችን ናቸው። ሊቃውንትም ሊቁ መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም ለቤተ ክርስቲያን ዘመናቸውን የሰጡ ደግ አገልጋይ እንደነበሩ መስክረዋል። መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም የካቲት 27 2010 ዓ ም በ92 ዓመታቸው ነበር ከዚህ ዓለም ድጋም ያረፉት። የተከበራችሁ አድማጭ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላል። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ከጣቢያችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ